ሴት የምትፈልገው የባሏን ፍቅር ብቻ ነው። ሴቶች፣ እውነት ነው ውሸቱ እና ምን ዝም ማሰኛችሁ? እውነት ነው አይደል? አዎ፣ ሴት የመጀመሪያው ነገር የምትፈልገው የባሏን ፍቅር ብቻ ሀብቱ ሁለተኛ ነው። ምክንያቱም አባቷ ቤት ያለ ሀሳብ አባቷ ቤት እኮ የገነፈለ ድስት እኳ አትከፍት ስራም የለባት አባቷ ነው ነዳጅ የሚሞላው በመኪና የሚያደርሳት ወጫን በሙሉ የሚሸፍንላት አባቷ ነው። ወደ ባል ቤት የመጣችው የወንድነቱን ፍቅር ለማግኘት ነውና ሰፊ ቤትና ዋጋው ከፍ ያለ መኪና ወይም ደግሞ የውሻ ማሰሪያ የሚያህል ወርቅ አንገቷ ላይ አያስፈልጋት። እሱ ተጨማሪ ነው። መጀመሪያ ለሴቶቻችን የምንሰጣቸው ፍጹም ፍቅራችን ነው ማለት ነው። ስለዚህ ባለ መሆን መዘጋጀት ማለት ለሚስቱ የሚገባትን ነገር ለማድረግ መዘጋጀት አለበት ከማግባቱ በፊት ማለት ነው። አንዳንድ ጊዜ እንደ ኮተታ ኮተት ተሸክሞ የሚያገባ ሰው አለ። ያክስቱን ኮተት፣ ያጎቱን ኮተት፣ የአባቱን ኮተት፣ የእናቱን ኮተት። ሚስት ካባት ትለያለች፣ ከእናት ትለያለች። የሚስትህን ያህል ለአባት አይደለም የምታስበው። የሚስትህን ያህል ለእናትህ አታስብም፣ ለአክስትህ አታስብም፣ ለእህትህ አታስብም፣ ለወንድምህ አታስብም። መርዳት ካለብህ ትረዳለህ። ስትረዳ ግን አስፈቅደህ ነው። አትረዳም ከተባልክ ምርጫህን ነው የምትወስደው ማለት ነው። ወይ ከእሷ ጋር ትለያያለህ፣ ወይ ደግሞ አሳምነህ ትረዳለህ ማለት ነው። ለምን ከተባልክ የባልና የሚስት ሀብት ሎሚ ከሁለት ነው ማለት ነው። ስለዚህ እዚህ ላይ ያየሁት የመጀመሪያው ነገር ባል ለመሆን አለመዘጋጀት ነው። እዚህ ሰውዬ ላይ እያየሁት ማለት ነው። ሁለተኛ ወደ ትዳር ውስጥ በምንገባበት ሰዓት ምንድነው ማድረግ ያለብን ከተባለም የገቢ ባለቤት ሴቷ ከሆነች ገቢዋን፣ ነጋዴ ከሆነችም የንግድ ገቢዋን ለባሏ ማሳወቅ አለባት። ወንድ ከሆነም ለሚስቱ ገቢውን ማሳወቅ አለበት። ተቀጣሪ ሊሆን ይችላል፣ የመንግሥት ሰራተኛ ሊሆን ይችላል፣ እንደኔና እንደ አባቶቻችን የቤተ ክርስቲያን አገልጋይ ሊሆን ይችላል። ወር ላይ የሚከፈለን ብር ያ ብር አስር ሺህ ብር፣ ሀያ ሺህ ብር፣ ሰላሳ ሺህ ብር ከሆነም ደመወዙ በሚጨመርበት ሰዓት ለሚስቶቻችን መስጠት ያለብን የደመወዝ ጭማሪ ወረቀቱን ነው። ማወቅ አለባት ባለቤት ናት፣ እንዴ ይሄ አሁን እዚህ ላይ ያየሁት ሴትዮይቱ የሰውየውን ገቢ አታውቅም። ለምን ሊያሳውቃት ፈቃደኛ አልሆነም? ሰውየው አልቆበት ቢሆን እንኳን ገንዘቡ አልበቃው ብሎ ቢሆን እንኳን ተጋብዞ የመጣው ከቤት ተናዶ ስለሄደ ጓደኞቹ ሊሆኑ ይችላሉ የጋበዙት ብለን እንውሰደውና የሰውየውን ደመወዝ ሰውየው ደመወዙን ቢያሳውቅ ኑሮ ደመወዜ ይኸውልሽ ሶስት ሺህ ብር ናት ነው እኛ አገር ላይ ሶስት ሺህ ብርም ደመወዝ አለ አደለ ሶስት ሺህ ብር እናደመወታለች። እኛ ጋር ያለው ነገር ምንድን ነው? የወንድ ልጅ ኪስና የሴት ልጅ ዕድሜ አይታወቅም። መታወቅ አለበት እንጂ የወንድ ልጅ ኪስ፣ የወንድ ልጅ ደመወዝ አይታወቅም የሚባል ነገር የጅል አባባል ነው። ተወቅ እንጂ ራሴን ሰጥቻት በደመወዝ እከራከራለሁ እንዴ? ራሴን እኮ ነው የሰጠኋት። ደመወዙ ምን ያከራክራል? ስለዚህ ደመወዙን ለሴት ለዚች ልጅ ወይም ለዚች ሴት አላሳወቀም ማለት ነው። ሌላ ሶስተኛ የምነግራቸው ነገር እነዚህ ሰዎች አባትና እናት ለመሆን ሳይዘጋጁ ነው አባትና እናት የሆኑት።